ማለዳ የእንስሳቱ ቅሬታ። በአንድ መንደር ውስጥ የሚኖሩ የአንድ ነጋዴ ንብረት የሆኑ ፍየልና ዶሮ ነበሩ። ባለቤታቸው አብዛኛውን ጊዜ ከቤት ስለማይውል ፍየሉና ዶሮውን አልፎ አልፎ ከሚገዛላቸው ሳርና ጥራጥሬ በስተቀር ዞር ብሎ እንኳን አያያቸውም ነበር። ፍየልና ዶሮ ሲርባቸው በየሰፈሩ እየተዘዋወሩ ምግባቸውን ይመገቡም ነበር። ከዕለታት አንድ ቀን ፍየል በጠና ታሞ እንደ ልቡ ተዘዋዝሮ ምግብ መብላት እንኳን አቃተው። ሲያሳዝን ልጆችዬ! ውሎ በቤት ውስጥ ብቻ ሆነ። ጓደኛው ዶሮ የሚያደርግለትን ነገር አጣ። በሰፈር ውስጥ ያሉ ጓደኞቻቸውን ሊጠራቸው ሄደ። መንገድ ላይም አያበግን አገኘው። እንደምን አደርክ አያበግ አለ ዶሮ። አያበግም እንደምን አደርክ ዶሮ፣ ወዴት እየሄድክ ነው አለው። ውይ ጓደኛዬ ፍየል በጠና ስለታመመብኝ ወደ አንተ እየመጣሁ ነበር አለው። እኔም እኮ ስለጠፋችሁብኝ ምን ሆነው ይሆን ብዬ ላያችሁ ወደ እናንተ እየመጣሁ ነበር አለው። ሁለቱም አንድ ላይ ሆነው ወደ ፍየል ገሰገሱ። ቤት እንደደረሱ ፍየል በጠና ታሞ አገኙት። አያ በግ ፍየልን እንዳየው ምን ሆነ ነው አያ ፍየል በማለት ጠየቀው። ፍየልም በደከመ ድምፅ ሆ ሆዴ ሆዴ ውስጥ ነው የሚያመኝ፣ ምግብ አልበላም አለኝ፣ አካሌ ሁሉ ዛለ ዘንድሮስ እንቻልኝ ልሞት ነው መሰለኝ ሲል ተናገረ። አያበግም አይዞ፣ አይዞ አትፍራ፣ ምንም አትሆንም በማለት አጽናናው። እዚያ ማዶ ካለው ሰፈር ጫካ ውስጥ አንድ የባህል መድኃኒት አዋቂ የሆነች ጦጥ አለች። ወዲያውም ትድናለ። ሀሳብ አይግባ። ጦጢት መድኃኒት ስትሰጥ ትድናለ አለው አያበግም ፍየልን አስነስቶ ጉዟቸውን ወደ ጦቲት መንደር አደረጉ። በመንገድ ላይ እየሄዱ ሳለ አያበግ ዶሮም ዶሮን ለመሆኑ ዘመዶቹ እና አህያ ፍየልን መጥተው ጠየቁት በማለት ጠየቀው። ዶሮም አይ መጠየቅ አንድ ቀን በዚህ ሲያልፉ ጥላ ስር ተኝቶ አገኙት ምን ሆነ ነው ብለው ሲጠይቁት ታምሜ ነው አላቸው። እነሱም ሲያዩ ያመመ ትመስላለህ ሰውነትህም ከስቷል፣ ብለው ጥለውት ሄዱ። እኔም እየተከተልኩ እረ ሐኪም ቤት እንኳን ውሰዱት ብላቸው፣ በሽታው ይጋባብናል፣ ብለው ጥለውት ሄዱ አለው። አያ በግም አዝኖ ተዋቸው፣ እኛ እናሳክመዋለን፣ በማለት እየተጨዋወቱ ጦጢት ቤት ደረሱ። ጦጢት አንድ ልጇን ይዛ ለመጣችው ላም ምክር እየሰጠች አገኛት። ጦጢትም ወጢትም ላሟን እንደሸኘች ወደ እነሱ ጠጋ በማለት ፍየልን እየነካች ምን ሆኖ ነው የታመመው? በማለት ጠየቀቻቸው። አያ በግም ሆዱን ነው ያመመው፣ ምግብ መብላት አልቻለም አላት። ዶሮም ይኸው ሶስተኛ ቀኑ ነው ምግብ ከቀመሰ አለ። ጦጢትም ፍየልን እየነካካች አይ በጣም ተጎድቷል፣ ቶሎ ባታመጡት አይተርፍም ነበር አለች። ለመሆኑ ምንድን ነው የበላው? ምግቡን የሚያገኘው ከየት አካባቢ ነው? በማለት ጠየቀች። ዶሮም በእርግጥ ባለቤታችን በተወሰነ ቀን አንዴ ነው ምግብ የሚያመጣልን። በተረፈው ግን በሰፈር ውስጥ እየተዘዋወርን የምናገኘውን ምግብ እንመገባለን። ያው እሱ አንዳንዴ ከቅጠላ ቅጠል ውጪ ከሰፈር ቆሻሻ የሚጣልበት አካባቢ ይለቃቅማል አለች። ጦጢትም በይ ታየው። በሽታውን አወቅሁት! አሁን የላ ሟለት ታማ እንደነበረው አይነት ነው አለች። ከዚያም ጦጢት ዛፍ ስር ካስቀመጠቻቸው መድኃኒቶች መመራረጥ ጀመረች። አንድ የሚጠጣ መድኃኒት ይዛ ተመለሰች። ፍየልን ቀና በል፣ ይህን መድኃኒት ጠጣ፣ አይዞህ ጠጣ ብላ አጠጣችው። ፍየልም ሶስቴ በኃይለኛው እንትሽ፣ እንትሽ፣ እንትሽ አለ። ጦጢትም አሁን ይሻለዋል። አይዟችሁ፣ ሰሞኑን የብዙ እንስሳት በሽታ ነው አለቻቸው። በግና ዶሮም ጓደኛቸው እንዲሻለው ስላደረገችላቸው ጦጢትን አመስግነው ተሰናብተዋት ሄዱ ይባላል። እሺ ልጆችዬ፣ የዛሬው ተረቴን እንዴት አገኛችሁት? ምንስ ተማራችሁበት? እስቲ ለወላጆቻችሁ ንገሯቸው። ከዚህ ተረት የምንማረው ጓደኝነት ጥሩ ነው። በግና ዶሮ ፍየልን ከህመሙ ታድገውታል። ለሰዎች ጥሩ ስራ የምንሰራው በሚያሳዩን ነገር ብቻ አይደለም ማድረግ ስላለብን እንጂ። ለሰዎች መልካም ስራ መስራት ለራስና ለህሊና ጥሩ ስራ ነው። አመሰግናለሁ። እወዳቸዋለሁ። ተረቴን መልሱ አፌን። በሰብስክራይብ ላይክ፣ ኮመንት እንዲሁም ሼር በማድረግ አብሱ። ባይ